እስካሁን አይሻ ቤት ሰርተን ጨርሰናል አይደለም ፎቶን እኮ ሳትይዝ ነው እንስራ የምትለው ቶሎ እንስራ ትላለች ፎቶ ወላት ሚሚ ወደ ውስጥ ገብታለች ሚሚ ወደ ውስጥ ገብታለች ወይን እናንተ እንዲያወርድን ተብተብ አድርጉ